መገዳደር ያደረጉት ህንድና ፓኪስታን አሁን ደግሞ በድሮን መፎካከር ጀምሯል። የካሽሚር ይገባኛል ፍጥጫና የድንበር ላይ የተኩስ ልውውጥ ለአስርት ዓመታት ሞቅ ቀዝቀዝ እያለ ቀጥሏል። በቅርቡ ሀገራቱ ግጭት ውስጥ ሲገቡ አፈሙዝ ከመቀሳሰርና ና በጦር ጀቶች ጥቃት ከመፈጸም ይልቅ ድሮኖችን አስርገው በማስገባት ጥቃትን ማድረስ መርጠዋል። ፓኪስታን ወደ ሕንዷ ጃሙ፣ ህንድም ወደ ተለያዩ የፓኪስታን ወታደራዊ ይዞታዎች አነስተኛ ሰው አልባ አውሮፕላኖችን ወይም ድሮኖችን በመላክ ጥቃት ፈጽመዋል። ኒዩክሌር የታጠቁት ጎረቤታማቾች ድሮኖችን በስፋት መጠቀም ለምን ጀመሩ? በግንቦት ወር መጀመሪያ የገቡበት ውጥረት በታሪካቸው ከባዱ ነው እየተባለ ነው። መነሻውም በካሽሚር ሂማሊያ ክልል የ26 ሰዎች አብዛኞቹ ህንዳውያን ቱሪስቶች በታጣቂዎች መገደል ነው። ኒው ደልሂ ለጥቃቱ ኢስላማባድ የምትደግፋቸው ሽብርተኞችን ተጠያቂ በማድረግ ጠቅላይ ሚኒስትር ናሬንድራ ሞዲ የበቀል እርምጃ እንደሚወሰድ ዝተው ነበር። ይህን ተከትሎ ታዲያ በግንቦት ወር መግቢያ ህንድ በፓኪስታን የሽብርተኞች ይዞታዎች ባለቻቸው ስፍራዎች የአየር ድብደባ ጀመረች። በማግስቱም ኢስላማባድ ከሶስት መቶ እስከ 400 የሚደርሱ ድሮኖችን ወደ ህንድ በመላክ ጥቃት ለማድረስ ሞከረች። ኒውደልሂም አጸፋውን መለሰች። ይህ ክስተት በሁለቱ ኒውክሌር የታጠቁ ሀገራት መካከል የተደረገ የመጀመሪያው የድሮን ውጊያ ሆኖ ተመዝግቧል። ሁለቱ ሀገራት ድሮኖችን ለውጊያ መጠቀም የጀመሩት የለየለት ጦርነት እንዳይነሳ ወታደራዊ ጫናን ለመፍጠር በማሰብ ነው ይላሉ ተንታኞች። ድሮኖች የተቀመጠላቸውን ኢላማ ነጥለው ከመምታትና የንጹሃንና መሰረተ ልማቶችን ጉዳት ከመቀነስ አንጻር ያላቸው ድርሻም ተመራጭ አድርጋቸዋል። ከእይታ ተሰውረው ኢላማቸውን የሚመቱ ድሮኖች እንደ ሚሳኤሎችና የውጊያ ጀቶች ጉዳታቸው አስደንጋጭ ባይሆንም የዘመኑ ዋነኛ የውጊያ መሳሪያ ሆነው ሀገራት እየተፎካከሩባቸው ነው። የውድ አውሮፕላኖችና አብራሪዎችን ህይወት የመታደግ ጉዳይ ግን

ፓኪስታን 20 ቻይና ሰራሽ ጄ 10 ር የተሰኙ ጄቶች አሏት። አህዙ ከህንድ አንጻር በሲሶ ያነሰ ነው። ስለሆነም ኢስላማባድ ውድ ጄቶቿንና አብራሪዎቿን አደጋ ላይ ከመጣል ርካሾቹን ድሮኖች መርጣል ይችላሉ። ለጉዳዩ ቅርበት ያላቸው ባለስልጣናት ለሬውተርስ ይናገሩም። ከህንድ ጋር 1700 ኪሎ ሜትር የምትዋሰነው ፓኪስታን ከ36 በላይ የሚሆኑ የህንድ የአየር መቃወሚያ ስርዓቶችን ለመምታት ከ300 እስከ 400 የሚደርሱ ድሮኖችን አሰማርታ ነበር። ህንድ አብዛኞቹን የፓኪስታን ድሮኖች በባህራት ኤሌክትሮኒክስ የቀዝ እስካዘው ጦርነት ዘመን የአውሮፕላን መቃወሚያዎች መታመጣሏን ብትገልጸም ቀላል የማይባል ጉዳት እንደደረሰባት ነው የተነገረው። በኒው ደልሂና ኢስላማባድ የድሮን ፍጥጫ ቻይናና ቱርክ ዋነኞቹ ተዋናዮች ሆነዋል። ፓኪስታን ድሮኖችን ከቻይናና ቱርክ ስታስገባ፣ ህንድ ደግሞ በራሱ አቅም ታመርታለች። ኒው ደልሂ በቀጣይ አንድ ዓመት 47 ሚሊዮን ዶላር ወጪ በማድረግ ዘመናዊ ድሮኖችን ለመታጠቅ አቅዳለች። ይህም ከቅርቡ ውጊያ በፊት የነበራትን የድሮን አቅም በሶስት እጥፍ ያሳድግላታል ተብሏል። የኢስላማባድ የኤሮ ስፔስ ተቋምም ከቱርኩ ባያካር ጋር በመተባበር ይሃ 3 የተሰኘ ድሮን በሀገር ውስጥ መገጣጠም ለመጀመር መቃረቡ ነው እየተነገረ የሚገኘው። በህንድ ላይ በተፈጸሙ ጥቃቶች ሻህ ባህር ሁለት የተሰኙ በፓኪስታን የተሰሩ ድሮኖች ጥቅም ላይ መሆናቸውንም የሬውተርስ ዘገባ አመላክቷል። ኒውደልሂም በርካታ እስራኤልን ሃሮፕ፣ የፖላንዱን ዋርሜትና በራሷ ኩባንያ የሰራቻቸውን ድሮኖች ወደ ኢስላማባድ በመላክ ጥቃት ፈጽማለች። ሁለቱም ሀገራት በድሮን ጥቃት ድል ቀንቶናል ሲሉ ተደምጠዋል። በርካታ ድሮኖች ሰዎችን ቢያጡም በፍጥነት በጥፍ እየጨመሩ ለግጭት ዝግጁ ማድረግን መርጧል። አብዛኞቹ ድሮኖች አጥፍቶ ጠፊ የመሆናቸው ጉዳይ ግን ሀገራቱን መፈተኑ አይቀር ይመስላል። ለህንድ 2ሺ ድሮኖችን ያቀረበው አይዲያ ፎርጅ የተባለው ኩባንያ ከፍተኛ መጠን ያለው የድሮን ግባት ይፈልጋል። ተቋሙ በኒው ደልሂ ለሚሰራቸው ድሮኖች ግባቶችን የሚያስገባው ከቻይና ነው። ቤጂንግ ደግሞ ለኢስላማባድ ድሮኖችን ትሸጣለች። ይህ በሁለት ተፋላሚ ወገኖች በጥቅም የመገናኘት ጉዳይ በተለይ ህንድን ሊጎዳ ይችላል። ዩክሬን ከቻይና በምታስገባው የድሮን መለዋ ማስታወጫ ላይ የተደረገባት እቀባ ያደረሰባት ጉዳት በጉል ታይቷል። እናም ህንድ የኪየቭ አይነት ችግር እንዳይገጥማት ከቤጂንግ ባለፈ ሌላ ሻጭ ለማማተር ትገደዳለች። ህንድና ፓኪስታን የድሮንን ዋጋ በሩሲያና የዩክሬን ጦርነት አይተዋልና የኒኩሌራቻነታቸው መገዳደሪያ እንደማይሆን ተረድተው ለድሮን ትኩረት ሰጥተዋል። ሀገራቱ ባለፈው ዓመት የ96 ቢሊዮን ዶላር የመከላከያ በጀት ይዘዋል። ሚሊዮን ዶላሮችን ለድሮን ምርትና ግዢ መድበዋል። የአራት ቀናት ውጊያ በአሜሪካ ሸምጋይነት ቢበርድም የተዳፈነ እሳት መስሏል።